ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሙ እናቱ ምን አይነት ጀግና እንደሆነች እንደኮራችበት፣ አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮች እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ተራፒስቷ የምታረገውን እያየሁኝ አርባ አምስት ደቂቃ ቁጭ ብዬ እያየው እየቀዳው ቤት መጥቼ ትዌንቲ ፎር አውር እየለፈለፉ ልጄን ትሬን አድርጌ ልጄ እንዲናገር ያደረኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄን እንደገና ልጄ ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይህን ደግሞ እድሜ ይስጣችሁ እናት አያላችሁ እንዳፍርበት ከሆነ ነገም ደግሜ እናገራለሁ። ከነጎዳም ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው። እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲዝም ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ ኩል ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ የባሰ ነገር ቢሆን እንዲያው ምን ልታደርጉኝ? ዛሬ እዚህ ጋር በልጅሽ ተናግረውሽ ደምባ እያለቀሽ ነ እዚህ ጋር አንድ እናት ደግሞ ባንቺ ብርታትና፣ ባንቺ ባንቺ ማንነት፣ ባንቺ ጥንካሬ፣ ባንቺ ኃይል ማለት ነው፣ ምን የመሰለ ሆስፒታል ውስጥ ሁለት ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው፣ የኔ ፍቅር። ምን ሆነሽ ነው? በአላ አዎ፣ ዛሬ ነበረ አይደል ሰርጀሪ። ይሄ ሆስፒታል ነው ያለው። እኔ አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስቲ ወጣ እየጠበቅን ነው የኔ ፍቅር። አረ በአላ እንደዚህ አትይኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት። ለኔስስ ጎኔ ነው ታቂያች። ለስንት ልጆች እርዳታ ለልጅ ሳልተኛ ቁጭ ብዬ ስሰበስብ አድሬ፣ ያለ ልጅ ጉዳይ አልደራደርም። ልጅ ስስ ጉዳ ይታመመባት እና እናት ስትመጣ አልችልም በቃ። ቢያመኝም እያመመኝ አድራለው ለሊቱን። ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ጻለች አሁን ሆስፒታል ላላችሁ ለተጻለች ትልቁ አካውንት ኦልሞስት አንድ ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም አዲስ ከፍቼ በነጋታው አዳሬን ነው ሲሰበስብላት ያደርጉት የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነኝ አይደል ይህን ግን የማደርገው ለፈጣሪ ነው ለሰው አይደለም። ለሰው ቢሆን የሆኑ ስድብና ዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉት ለጥቅሟ ነው እየተባልኩ አላቆምኩም። ወልሻያለ ስሜ ከታማሚ ኮሚሽን ትወስዳለች፣ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚኔ ኮሚሽን የጠየቅኩት ካለ አምጡልኝ፣ የፈለጋችሁትን ነቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ